አዲስ ቪዲዮ መጥቻለሁ። ቪዲዮ በላይክ ጀምሩ። ቤቲ ወደ ኪራ ተመልሳለች። ከዚህ በፊት አልፈልግሽም ብሎ ነበር ከቤቲ አባረራት። ነገር ግን የመጣችበት ምክንያት ምን እንደሆነ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ሰላም ሰላም፣ ውድና የተከበራችሁ በያላችሁ በስፍራ ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ? ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ቤቲ ለምንድን ነው የመጣችው? ከኪራ ጋር አብራ ለመኖር የወሰነችበት ምክንያት ምንድን ነው የሚለውን አብረን የምናየው ይሆናል ማለት ነው። በመጀመሪያ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። እናም ከዚህ በፊት ቤቲ የኪራ ፍቅረኛ መሆኗን ሁላችንም በደንብ አርገን እናውቃለን። አብረው ከዚህ በፊት ሲኖሩ ነበረ የፅናት ድራማ ከክፍል አንድ ጀምሮ በምናይበት ሰዓት ቤቲ የኪራ ፍቅረኛ መሆኗን ሁላችንም እናውቃለን። የተወሰነ ጊዜ አብሮም ሲኖሩም ነበረ። ነገር ግን ጽናት በዛን ሰዓት ሰራተኛ እንደሆነች ሁላችንም እናውቃለን። እናም ከጊዜ በኋላ ቤቲና ኪራ መስማማት አልቻሉም። ቤቲም ኪራን ልትረዳው አልቻለችም። ቤቲ በነገራችን ላይ በደንብ ነው የምታፈቅረው። ነገር ግን ኪራ ስለማያፈቅራት ቤቲን ሊረዳት አልቻለም። በዛም የተነሳ ፍቅሯ ቢያገረሽባትም ፍቅሯን ብትገልጽም፣ ነገር ግን ኪራ እኔ ላፈቅረሽ አልችልም ልወድሽም አልችልም አንቺ እኔም አይደለሽም ቢላትም፣ እኔ ግን መቼም አንተን ላጣካ አልፈልግም እኔ አንተን ካጣው አብዳለሁኝ፣ እሞታለሁኝ ስትል እሱም ደግሞ በዛን ሰዓት ጽናትን ስላፈቀራት ከጽናት ሌላ የትኛዋም ሴት ልትታየው አልቻለችም። እናም ቤትኛውን መንገድ ተጠቅማ ቤቲ ለመኖር ብትሞክርም በስተመጨረሻ በክፋት መንገድ መሄድ ጀመረች። ማን ቤቲ የጽናትና የኪራንን ፍቅር ለመበጥበጥ እንዲሁም ደግሞ ከዚህ በፊት የምታስታውሱ ከሆነ ኪራ ሰክሮ ሳለ ጽናት እንደፍሯት ነበረ። በደፈራት ሰዓት፣ በዛን ሰዓት እሷም ያለማውቋም የተነሳ በጣም ተናዳም ስለነበረ በዛ ምክንያት ፅንሱ ቀረ ማለት ነው። አረገዘች ከጊዜ በኋላ ነው እርግዝናዋንም ያወቀች፣ እሱንም ፕሮሰሱን ከጀመረች በኋላ እርግዝናዋን ካወቀች በኋላ ኪራ፣ ካንተን ያረገዝኩት ስትል ኪራም የተወሰነ እየተደራደረ የኔ አይደለም የናሆሜ፣ በቃ እንደዛ እያለም ናሆሜም ደግሞ የኔ ነው ብላ ምንም ማትቀበል ከሆነ ችግር የለውም፣ እኔ እሷን ወስጃት ችግር የለም ትውለድ፣ እኔ ያሳድገዋለሁ። ነገር ግን የኔና ያንተ ጓደኝነት እዚህ ጋር ያበቃል ብሎ ናሆሜ ግልጹን ሲናገር፣ በስተመጨረሻም መጨረሻም የኔ ከሆነ እሺ እቀበላለሁ በሚለው እንዴት እንደዛ ትላለ ብላ ጽናትም በሱ ላይ ወረደችበት። በስተ መጨረሻም በቃ እሺ አለ። ምክንያቱም ጽናትን ያፈቅራታል ያፈቅራታል ግን በዛን ሰዓት ፍቅሩን አልገለጸላትም። ዞሮ ዞሮ ችግር የለውም የኔ ከሆነ አሳድጋለሁ፣ እንደውም እኔ ችግር የለውም ብሎ ተስማማ። ተስማምተው አብረው እየኖሩ እያለ ቤቲም አብረው ነበረች። ቤቲ ያው የኪራ ፍቅረኛ እንደሆነች እናቃለን። በስተመጨረሻ ቤቲ በየትኛውም ማጋጣሚ፣ ይሄ ልጅ መሞት አለበት ማስወረድ አለብኝ ብላ መረዘቻት፣ ጽናትን። ከዛም ጽንሷ ወረደ። የማን የጽናት ማለት ነው። ከዛም ጽናት ማበደች፣ አለቀሰች። በዚህ ምክንያት ቤቲን መጀመሪያ አይወዳትም፣ የበለጠ ጠላት ማለት ነው። ህይወቴን አመሰቃቀልሽ። ምን አይነት ተንኮለኛ ነሽ አንቺ። የውነት ብትወጅኝ ኖሮ ይህን ያህል ጉዳት ጽናት ላይ አታደርሽም ነበረ። ሲላትም ለአንዲት ሰራተኛ ተቆርቆረክ ነው እኔ እኔ ላይ የምትጨው እኔ እኮ ሚስትክ ነኝ እኔ እኮ ፍቅረኛክ ነኝ ብላ በጣም ብዙ አወራችበት። በዛም የተነሳ በቃ በመካከላቸው መራራቅ ተፈጠረ። ይበልጥ ጽናትን በቃ እየወደዳት እያፈቅራት መጣና በስተ መጨረሻም ከዛ ቤት በዚህ ተንኮሏ የተነሳ ቤቴን አባረራት አባራት። ፍቅሩን ለጽናት ገለጸላትና ከጽናት ጋር መኖር ጀመረ። መኖር ከጀመረ በኋላ እንደገና ተመልሳ ተንኮል ሰራች ማለት ነው። ተንኮል እንደሰራች ሁላችን እናውቃለን። የጽናትን ቪዲዮ ሰራተኛዋ እንድትቀርጽ አደረገች፣ ገለዋን ስትታጠብ ጽናት ማለት ነው። ያንን በዛ ቪዲዮ አስፈራርታ እዛ ቤት ተመልሳ መጣች። በድጋሚም ተንኮል ስትሰራ ኪራ አይኗን አይኗን ያለ ማየት አባረራት። በዛ ምክንያት ጨለለች፣ አበደች፣ ለየላት። ሲለይላት አሁን ደግሞ ቀጥታ እናትየው ለኪራ ስልክ ደወለች የማን የቤቲ እናት ለኪራ ስደውል ኪራ ማነሽ አንቺ አላወቅሽ ማነሽ ማነሽ ሲላት አይ እንቀጣጠርና የሆነ ቦታ የምናውረው ነገር አለ በጣም አስቸኳይ ነው ስትለው ጽናቴ ጋር መጣና ጽናቴንም ሰላም ብሏት ምሳ በልቶ ሄደ ከዛ ሄዶ ሳለ ልጄ በአንተ ምክንያት አብዳለች ምናምን ምናምን ከማለቷ በፊት መጣች የተቀጣጠሩበት ካፌ ነበር። ስትመጣ እንዴ እዚህ ወንበሩ ላይ እኮ ሰው አለው። እንዴ እርሶ ምን ልታደርጉ ነው የምትቀመጡበት? አለ ኪራ። እንዴ እንዴ ምን አስበክ ነው? ኪሮቤል አይደለህ? ኪሮቤል ነው አይደል ስምህ? አዎ ኪሮቤል ነኝ። በሰላም ነው የፈለጉኝ እርሶ ምናምን እርሶ በሰላም ነው የፈለጉኝ እኔን ሲል አዎ፣ ግን የቤቲ እናት ነኝ። ለስድስት ወር ያህል እንኳን ሕክምና በወስዳት ጸበል በወስዳት፣ ዶክተሮቹ ግዴታ የተወሰነ ጊዜ ከክሮቤል ጋር መሆን አለባት። ምክንያቱም ፍቅሯ ኦቨር ስለሆነ ነው የጨለለችው ያበደችው። ስለዚህ የተወሰነ ጊዜ እሱ ጋር መኖር አለባት እሱን ከእሷ ጋር ግዴታ የእሷን ጤንነት ለመጠበቅ ያህል የእሷን አይምሮ ለመጠበቅ ያህል አንድ ላይ ለተወሰነ ጊዜ መሆን አለባቸው ብሎ ዶክተሩ ለቤቲ እናት ተናገረ። ቤትም እባክህን ልጄን ላጣት ነው፣ ልጄን አታሳጣኝ፣ እባክህን እባክህን ስትለው፣ እኔ በፍጹም ይሄንን ሊያደርግ አልችልም። ህይወቴን እንዲበላሽብኝ አልፈልግም። ቤት የኔን ህይወት አመሰቃቅላለች፣ የኔን ህይወት አበላሽታኛለች፣ ህይወቴን በጥብጣለች። በቃ በፍጹም እኔ እሷን ማየትም አልፈልግም ሲል፣ እባክህን እባክህን እባክህን ክሮቤ ልለምንህ እባክህን፣ ልጄን ታደግልኝ እባክንህን ልጄን ላጣት ነው እባክንህን እኔ ለስድስት ወር ያህል ደከምኩኝ አውቃለሁ አለው የእናት ማፀን እንደማይችል ነገር ግን እኔ ኪራ ይሄን አላደርገውም ሕይወቴ በድጋሜ እንዲመሰቀቀል ሕይወቴ በድጋሜ እንዲበላሽ በፍጹም አልፈቅድም አይሆንም አለ ኪራ ለማን ለቤቲ እናት የቤቲ እናትም እባክህን ተረዳኝ እባክህን ልጄን ታደግልኝ እባክህን ልጄን እባክህን የተወሰነ ጊዜ ከአንተ ጋር መሆን አለባት ብለው ዶክተሮች ተናገሩ። እባክህን ስትለው በስተመጨረሻ በፍጹም ይሄን ላደርገው አልችልም፣ አልኮት እኮ እርስዎ ለምንድን ነው የማትረዱኝ ሲል፣ እረዳሃለሁ ልጅ እንደምታስቸግር እረዳሃለሁ፣ ግን እኮ ስለምታፈቅርክ ነው፣ ባፈቀራት፣ ባፈቀረችክ፣ በወደደችክ ይሄኑ ለእሷ መልሱ፣ ይሄኑ ለእሷ በቀል፣ ይሄኑ ያለክ አመለካከት ልጅ እኮ የእውነት እኮ ነው የምታፈቅር፣ ልጅ እኮ የእውነት እኮ ነው የምትወድ። የእሷ መጨልል የእሷ እንደዚህ ማበድ ያስደስታሃል? ክሮቤል እባክህና እባክህን አለችን አለቀሰች፣ የቤቲ እናት ማለት ነው። ከዛን እርሶ አታልቅሱ እሽን ምንላርግ እርሶ በእኔ ቦታ ሆነው እስኪ ያስቡት። ህይወቴን እኳን አመሰቃቀለች፣ ህይወቴን አበላሸች። እሷ እኮ እኔን ምን ያላደረገችኝ ነገር አለ? እባኮትን፣ እኔንም ተረዱኝ፣ እኔንም ተረዱኝ ሲል አንተማ ሰላማዊ ህይወት እኮ ነው ያለኸው አለችው ማለት ነው። እንዴ እርሶ ለምደንን የማትረዱኝ? ይቅርታ አድርጎልኝ እኔ በፍጹም ላደርገው አልችልም። ይቅርታ አድርጉልኝ እርሶ ለምደ ይቅርታ ማታደርጉልኝ? በፍጹም ላደርገው አልችልም ሲል ይቅርታማ ቤቲ ነው መጠየቅ ያለብህ። ልጄን ነው መጠየቅ ያለብህ። ልጄን ብታየት ምን ልትል ነው? ህይወቷ ተመሰቃቀለ፣ ጨለለች፣ አበደች። እስከ ዛሬ ድረስ ህክምና ራሱ ሶስዳት ጸበለው፣ ሶስዳት ኪራ ነው የምትለው፣ ኪራ ነው የምትለው። እናም ህክምናም፣ ሶስዳት ያንተን ስም ነው የምጠራው። ምን ላድርግ? እሺ፣ ምን ላድርግ? ተሰቃየው። እባክህን እርዳኝ፣ እባክህን እርዳኝ አለችው። እሺ፣ ምን ልረዶ ትችላለሁ? ልጄ ለተወሰነ ጊዜ አንተ ይሄማ በፍጹም ሊሆን አይችልም፣ በድጋሚ ህይወቴ እንዲበላሽ አልፈልግም አለ። በስተመጨረሻም የቤቲ እናትን ለቅሶ በማየትም በወለደች በማህፀን በእናትህ ግዥ አለው አለችው። ከዛም አዘነ። ያው እናቱ በቅርብ አርፋ የለ፣ እናቱን ኪራ በጣም ነው የሚወዳት። በጣም ይወዳታል። በስተመጨረሻም እሺ ብሎ ተስማማ። እናም ለተወሰነ ጊዜ ለተወሰነ ጊዜ ቤቲ ከኪራ ጋር ለመኖር መታለች። ጽናትም በድጋሚ ልቧ ተሰበረ። በድጋሚ አለቀሰች፣ አዘነች። ከአንደኛው ችግር ወጣው ስል ሌላኛው ችግር ይገጥመኛል። ከዚኛው ተላቀኩ ስል ሌላኛው ይገጥመኛል። ግን እንዴትኛ ነው የመወጣው እንዴትኛ ነው የማልፎ? እያለች ጽናት አዝና በድጋሚ አለቀሰች። ያሳዝናል፣ የጽናት ህይወት ያሳዝናል። ግን በጣም ትግስተኛና በጣም ምሁርና በጣም ታጋሽ ናት። ለፍቅሯ ታጋይ ናት ለፍቅሯ ትልቅ ክብርና ትልቅ ቦታ የምሰጥ ጀግና ሴት ናት። ጽናት አደንቃታለሁ። እናም እንደዛ ሆኖ ሳለ ኪራን በመሃል ተሰቃየ። ኪራ ላይ እንዳንፈርድ ፈርድ በመሃል ተሰቃየ። የቤቲ ናት ቀጥታ መታ። ይሄን ሀሳብ ስታስቀምጥ ከባድ ነው። እስኪ ባንተ ቦታ ሆነ ካስብ ያንተ ልጅ ኪራ፣ ያንተ ልጅ እንደዚህ ብትሆን ምን ያህል ይሰማሃል? እባክህን አለችው። እሺ እኔ ምን ላድርግ እርሶስ በእኔ ቦታ ሆናችሁ ለምን አታስቡ? እኔ እኮ በጣም ነው የተሰቃየሁት፣ በእሷ ምክንያት ህይወቴን በጣም ነው ያመሰቃቀለችው። እባኮትን ተረዱኝ ሲልም፣ እባክን ኪራ በእኔ ቦታውን አንተ ብትረዳ፣ የአንተ ልጅስ ብትሆን እስኪ እንዴት አድርገህ ነው የምታስበው? ምን አድርገህ ብታስበው ነው እንደዚህ አይነት ነገር መስተካከል የሚችለው? ስለዚህ ተረዳኝ፣ ለተወሰነ ጊዜ ቤቲ ከአንተ ጋር መሆን አለባት ብላ ቤቲን ይዛ አመጣቻት። ኪራና ቤቲ አሁን ላይ አብሮመኑ ጀምረዋል። ምክንያቱም ኪራ የቤቲ አይምሮ እስኪመለስ ድረስ ወደ ራሷ ማንነት እስክትመለስ ድረስ ግዴታ ከእሷ ጋር መሆን አለበት። ምን እናም በሱ ምክንያት ስላበደች ማለት ነው። የትኛውም ጸበል ወስጃት አለው፣ ሆስፒታልም ወስጃት አለው። ግን ሊሻላት አልቻለም። ስለዚህ ዶክተሮቹ ኪራ ጋ ውሰጃት ያሉኝ ግዴታ እባክን ተረዳኝ ብላ አስማምተዋለች። ጽናትም ደንግጣ አለቀሰች፣ አዘነች። እናም ያሳዝናል። ከባድ ነው። ምክንያቱም ኪራ ጽናትን ሊያፈቅር የቻለው በጣም ጥሩና በጣም ታጋሽ ስለሆነች ነው። በምሁርነቷ ነው ጽናትን ያፈቅራት በጣም ጥሩና መልካም ሴት ስለሆነች ነው። እናም በጣም ያሳዝናል። ለዛሬ ይዤ መጣሁት ቪዲዮ ይህንን ይመስላል። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ከጽናት ድራማ ምን ተማራችሁ? አስተያየታችሁን በኮሜንት አስቀምጡ ማለት ነው። እናም በጣም ያሳዝናል። ጽናትን ምን ገጠማት? በድጋሜ የምር ያሳዝናል። በድጋሜ ሌላ ችግር ገጠማት። ከዚህ ወጥቻለሁ ስትል ከዚኛው ያሳዝናል። ተመልሰን እስክንገናኝ መልካም ቆይታ ይሁንላችሁ። ባይ ባይ።